ክርስቶስ ኢየሱስ ስጋና ደም የዘላለም ሕይወት ይሰጣል ትላለች ወይ ነው የኔ ጥያቄ። መጀመሪያ የጠየቀኝ የክርስቶስ ኢየሱስ የዘላለም ሕይወት ይሰጣል ብለህ ታምናለህ ነው የመጀመሪያ ጥያቄ። ከዛ ወዴት መጣ? መሰረተ ክርስቶስ መተዳደሪያ ደንብ። ስማኛ፣ ለምን አሰማኙ? ለምን አሰማኙ? መሰረተ ክርስቶስ መተዳደሪያ ደንብ በኋላ እንደዚህ ብላ አስቀምጣለች። ሁለተኛ ጥያቄ ነው እኔ ደግሞ መጀመር ከመጀመሪያ ጥያቄ የክርስቶስ ኢየሱስ ደም እንደ የኔ ጥያቄን አንድ ጊዜ አዳምጠኝ። ምላስን እንደበላው ሰው አትቅለለ። አንድ ጊዜ የሚዩት አርግ። አንድ ጊዜ ጥያቄ አንተ አታስተካክለውም አታርሙም። የኔን ጥያቄ አንድ ጊዜ ሳምነው እናገራለሁ እኮ አዳምጠኝ። ጊዜ ደግሞ እባክህ አዳምጠኝ፣ እባክህ አዳምጠኝ። ሆቴል ነው የሚያለት መጪው ስለማልችል ያንተ ቤተ ክርስቲያን ማለትም መካነ ኢየሱስ ክቡር የሆነውን የክርስቶስ ስጋና ደም የዘላለም ህይወት ይሰጣል ብላ ታምናለች። መሰረተ ክርስቶስ የክርስቶስ ኢየሱስን ስጋና ደም የዘላለም ህይወት ይሰጣል ብላ ታምናለች። እሱ መልስልኝ። በደንብ ታምናለች። የክርስቶስ ኢየሱስ ስጋና ደም የዘላለም ህይወት ይሰጣል። አሁንም በቃ በጣም ተመልሶልኛል ከእሱ ላይ ከመተዳደሪያ ደንቧም ላይ የእምነት መግለጫዋ ላይ የክርስቶስ ኢየሱስ ደም እና ስጋ የዘላለም ህይወት ይሰጣል ብላ የጻፈችበትን መተዳደሪያ ደንቧ ላይም ሆነ የእምነት መግለጫዋ ላይ አሳየኝ። መተዳደሪያ እና ደምብ ይዤ አልዞርም ወንድሜ። እኔ ይዤ የምዞረው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ተቀበላለሁ ወንድሜ፣ ከመጽሐፍ ቅዱስ ስማኝ ጎግል አድርገህ የክርስቶስ ኢየሱስ ስጋና ደም የዘላለም ብለን ነው። እባክህ ጊዜ ደጉ እንኳን

ሰላም ይብዛ። እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም ፕሮፌት። ደህና ነኝ በጣም ተሜ። የቸርች ነው ህብረት የምታደርገው ፕሮፌት እኔ ሙሉ ወንጌል ልጅ ነኝ። አሁን በረከት ጉባኤ ነው ያለ ትችላለህ የራስን ራይ ይዘወተ ነው ወይም ደግሞ እግዚአብሔር ሰጠኝ ብለህ እስከሆነ የራስን ቸርች ተክለህም ከፍተህም ሆኖ ሊሆን ይችላል። ችግር የለውም። አልከፈተም አልከፈተም። ተምዬ አልከፈተም። ሌሎች ጋር ነው ያለው ነቢ ዳጊ ቋ አዳማ፣ ነቢ ዳጊ አውቀዋለሁ። ዳጊን ማያውቀው የለም። ዳጊን አውቀዋለሁ። አይ አውቀዋለሁ። ፕሮፌት፣ ከዚህ በፊት ኦርቶዶክስ ነበርክ እንዴ? ብዙም አልቆየሁም፣ ተሙ። በልጅነት ነው ወደ ክርስትና። ትቆራረጣለህ እኔ እኔ አንተ ነው የኔ እኔ እሱ ነው ይቆራረጣል። የኔ አይሰማም? ያንተ ይሰማኛል። ለኔ አይሰማ የኔ ነው ነው ትንሽ ስታወራ ተቆራረጠብኝ። ብዙም አይደለም ከልጅነት ጀምሮ ፕሮቴስታንት ነህ? አህ አህ መልካም። አሁን ቤተክርስቲያኑን ማን ነው የተከላት ብለህ ነው የምታምነው? እ ቤተክርስቲያኑን ማን ነው የተከላት ብለህ ነው የምታምነው? ቤተ ክርስቲያን በክርስቶስ ኢየሱስ የተጀመረች ነች። የተጀመረች ሰዎች የሚጨርሷት ናት። በፍጹም የተጀመረች ሲል አልገባኝም ብዬ ነው። ሰርቶ የጨረሰው ስራ የለም ክርስቶስ እንደ ቤተክርስቲያን ለሚባል ይሄ ቤተክርስቲያን ሲል ስለ ቤተ መቅደስ ሲያወራ ስለ ቤተ መቅደስ ሲያወራ ይህንን ይህንን ቤተ መቅደስ በሶስት ቀን ገንብቼ አፍርሼ ሰርበዋለሁ ሲል ክርስቶስ ኢየሱስ ሰርቶ ጀምሮ ያልጨረሰው ቤተ መቅደስ አለ፣ ወይም ደግሞ ክርስትና አለ፣ ቤተ ክርስቲያን አለች። ተሙዬ፣ ምንድን ነው ቤተ መቅደስ የምንለው? እዛ ጋ አንተ የጠቀስከው ሀሳብ ስለ ቤተ መቅደስ ነው የሚያወራው? ቤተ መቅደስ ያው እስራኤል በፊት እግዚአብሔርን መገናኛ ከእግዚአብሔር ጋር መገናኛ የሚያደርጉት ቤተ መቅደሱ ስለነበረ ቤተ መቅደሱን አፍርሼ በሦስት ቀን እሰራዋለሁ ሲል እግዚአብሔር ከቤተ መቅደስ ከሰው ልጅ ጋር ፐርሰናል ህብረት የሚያደርግበትን ሁኔታ ነው የሚናገረው። ለቤተ ክርስቲያን ሳይሆን ማለት ነው። ልደት ይሄ ማውራት ተቻለ ልደት መንገድ ላይ ነው ልደት፣ መኪናው ስለሆነ ማውራት ስለማይችል። መልካም፣ እኔ ለጠይቀህ የፈለግኩት የአንተ ቤተ ክርስቲያን የውሃ ጥምቀትን ለዘላለም ሕይወት ይሰጣል ብለን ታምናለች። የዘላለም ሕይወት ይሰጣል ብለን አምናም። የዘላለም ሕይወት መገኛ ክርስቶስ ኢየሱስ ብቻ። በጣም መካነ ኢየሱስ የውሃ ጥምቀት የዘላለም ህይወት ይሰጣል ብላት አምናለች። እስፔሻል የህፃናት ጥምቀትን ራሱ የህፃናት ጥምቀት የዘላለም ህይወት ይሰጣል ብላት አምናለች። ካር ኢየሱስ ከእናንተ ቸርችና ከመካን ኢየሱስ ማነው? ክርስቶስ በደሙ የመሰረታት ቤተ እምነት ምንድን ነው መሰለ፣ የራሱ የሆነ ቤተ ክርስቲያን። ምናልባት ሰዎች በራሳቸው መረዳት እና በራሳቸው እንትን መጽሐፍ ቅዱስን መሰረት በማድረግ የራሳቸው የሆነ መተለያ ደንብ ይሰራል፣ ወይም ደግሞ ዶክትሪን ይሰራል። ጥያቄን አልተረዳኸኝም። መተዳደሪያ ደንብና ዶክትሪን ሰዎች ይሰራሉ አይደለም እ ያልኩ ያልኩ ቤተክርስቲያን፣ ክርስቶስን የመሰረታት ካልከኝ መካነ ኢየሱስ የህፃናት ጥምቀት የዘላለም ህይወት ይሰጣል ብላ ታምናለች። የእናንተ ቸርች እንደዛ ብላ ታምናለች? የብዬ ስጠይቅ አታምንም አልከኝ። መልካም፣ ከሁለቱ ቤተክርስቲያን ከመካነ ኢየሱስ እና አሁን ካለህበት ከነቢይ ዳጊ ቸርች ጋር የቷና በክርስቶስ ኢየሱስ ደም የተመሰረተችው? በጣም ጥሩ አሁን ከሙዬ አጠያየቅህ ትንሽ ለራስህ እንደሚመችህ አድርገህ ስለምጠይቀኝ እኔም ለራሴ እንደሚመችህ አድርጌ ልመልስ። አንተ የጠየቀኝ ጊዜ ሰጥተህ እንድትሰማኝ እወዳለሁ። አፋፌን እንዳትለኝ ማለት ነው ነው እንዳታቋርጠኝና ምንድን ነው ፕሮፌት፣ ስብከት እንዳታደርገው። ስብከት አይደለም የማደርገው። መድረክ ተሰጥቶ አዳን አንድ ጊዜ መድረክ ተከልክሎ ተከልክሎ መድረክ የተሰጠው አገልጋይ ታውቃለህ አይደለ? ተመለሱ። ያቺ መድረክ ስለማያገኝ ሻራ ባራ ባራ ባራ ባራ እያለ እንደዛ እንደሚሉት እንዳንተ መልሱን አጠር አድርገን ገ ምናልባት አንተ ስለኖርክበት ታቋል። በደንብ ታቋል። እኛ የዘላለም ድነትን የሚሰጥ በክርስቶስ ኢየሱስ በማመን እንደሆነ ዘላለም ህይወት ምንጭ ኢየሱስ እንደሆነ አንተም ታውቃለህ። ክርስቲያን በጠቅላላ የዳነው በጸጋው፣ ኦርቶዶክሳዊያንም የዳነው በጸጋው ነው። ስለዚህ ኢየሱስ ክርስቶስ ብቸኛ የዘላለም ህይወት መገኛ ከሆነ የዘላለም ህይወት መዳኛ ከሆነ ሌላ አጋዥ አይፈልግም ማለት ነው። እኔ የጠየቅኩ ጥያቄ አልገባህም። አሁን ልመጣልህ ከይቅርታ ጋር መጽሐፍ ቅዱስ ፕሮፌት ብሬ ያመነ ፕሮፌት ብሬ አንድ ጊዜ አልገባህም። የጠየኩ ጥያቄ እኔ የጠየኩ ጥያቄ እምነት ያድናል የሚለው ላይ ስብከት ስራና ስበከኝ አይደለም። ጥያቄ ጠየኩ። ስብከት ይሰራል አውቃል። ስለ መዳን ያለውን ስብከት ሰርተ ስበከኝ አይደለም። የኔ ጥያቄ የእኔ ጥያቄ አጭርና ግ ጥያቄ፣ መካነ ኢየሱስ የህፃናት ጥምቀት የዘላለም ህይወት ይሰጣል ወይም ደግሞ የውሃ ጥምቀት ያድናል ብላ ታምናለች። የአንተ ቸርች ታምናለች ስለ አታምንም ማለት መልካም ከአንተና ከመካነ ኢየሱስ የትኛዋ ናት ትክክለኛው? በክርስቶስ ኢየሱስ ደም የተመሰረተችው የእኔ ጥያቄ እንጂ ስብከት ስበከኝ በከኝ አላልኩም እ ሁለቱ ጠሚያ ሁለቱ እሺ፣ በየአይነት አይሆንብህም። ለምሳሌ አክላንት በየአይነት እንዳይሆንብህ ነው። ነገር አለ ወይ? አዎ፣ በየአይነት እንዳይሆነ ምፈራል ነገር አለ ምን መሰለህ በየ አይነት እንዳይሆን የምፈራ ነገር አላህም ይመቸኛል ኢየሱስም ይመቸኛል። እኔም በሃይማኖት ሻችን በሃይማኖቴ ችግር የለውም ተሳስበን እንኑር ምናምን እንደሚል ነገር እንዳታልክ እያልኩህ። አዎ፣ አዎ። በጣም የኔ አጭርና ግልጽ የሆነ ጥያቄ ነው የጠየኩህ። ሁለቱም ከሆኑ አንተ የሕፃናት ጥምቀት የዘላለም ህይወት ይሰጣል ብለህ ታምናለህ? አሁንም ያው ለዚህ ጀመር በህፃናት ጥምቀት አላምንም። እሺ መልካም፣ አንተ አታምን ስለዚህ፣ ማን ነው የክርስቶስ ቤተክርስቲያን ህብረት ላይ እያደረገ ያለው መካነ ኢየሱስ ወይስ መሠረተ ክርስቶስ? ሶሪ የነቢይ ዳጊ ቸርች ነው? የትኛው ነው ትክክለኛው? በክርስቶስ ኢየሱስ ደም የተመሰረተችው አብለምታም እየነገርኩ ያለሁት አሁንም፣ ይኸውልህ ስለ አሰራርና ስለ ዘላለም ህይወት ለሚናው አሰራር አይደለም ወድሜ፣ አንድ ጊዜ ነቢይ ብሬ አንድ ጊዜ ተረዳ እያወራ ወ ያለውት ፕሮፌት እያወራ ወ ያለት ስለ ቤተ ክርስቲያን አስተዳደራዊ ስርዓት አይደለም እያወራ ውክ ያለውት፣ ስለ ቤተ ክርስቲያን የዘላለም ህይወት መስጫ መተዳደሪያ ደንቧ ላይ ወይም ደግሞ የእምነት መገለጫዋ ላይ። ፍለፊት ልጥፍ አርጌ ያስቀመጠችውን ነው እያወራ ያለሁ። ይሄን ሳሽሌ ነው። በዚህ በዚ በዚ በዚ ካላመናችሁ፣ ቆይ በዚ በዚ ካላመናችሁ የዘላለም ሕይወት የለም ብላ ነው የምታምነው፣ ማ ማናት የምታምነው? ይሄንን መካነ ኢየሱስ ይሄንን ስጠይቅ ቤተክርስቲያን ክርስቲያን በክርስቶስ ኢየሱስ ደም የተተከለች ናት ብለህ ነው የምታምነው አንተ፣ ማ ነብይ ብርሃኑ፣ እነ ነብይ ዳጊ ሌሎችም? የውሃ ጥምቀት የዘላለም ህይወት አይሰጥም ብለው ነው የሚያምኑት፣ መካን ኢየሱስ ደግሞ ይሰጣል ብለን ነው የምታምነው። ይህንን ከሁለቱ ቸርች ማን ነው በክርስቶስ ኢየሱስ ደም የተመሰረተው ብለን የምታምነው? ነው ነው የእኔ ጥያቄ። ከዛ በኋላ ወደ ትክክለኛው መጽሐፍ ቅዱሳዊ ውይይት እንሄዳለን። እኮ እየነገርኩ እኮ ያለው ተሜ አልገባህም። ማወራው ነገር ማን ነው በክርስቶስ ኢየሱስ ደም የተመሰረተው? ለምን መጽሐፍ ቅዱሳዊ እውነቱ አሁን ላይ ለምን አንሄድም? መጽሐፍ ቅዱሳዊ እውነታውን እኮ ለማድረግ እኮ በመጽሐፍ ቅዱስ ውስጥ ያለውን ክርስቶስን ለምን መሰለ እኔ ያለውት እያለእኔ ስለ መካና ሱስ አዳምጠኝ። እሺ ቆይ አዳምጠኝ። መጽሐፍ ቅዱስ ውስጥ አሳቢዘን በመጽሐፍ ቅዱስ ለማውራት በመጽሐፍ ቅዱስ ውስጥ የተጻፈውን ክርስቶሳዊ የሆነ አስተምህሮ መሰረት አድርጋ የተመሰረተች ቤተክርስቲያን ታስፈልጋለች። ያቺ ቤተክርስቲያንን ሳታውቃት መጽሐፍ ቅዱስ ውስጥ ያለውን ሀሳብን ብቻ እናውራው ከተባለ መሰረቷ ማናው ነው? ላለህባት ቤተክርስቲያን መጽሐፍ ቅዱስ ውስጥ የተመሰረተውን ወይም የተጻፈውን ክርስቶስ ኢየሱስ መስርቷታል ወይ ነው ቤተክርስቲያኗ? አሁ መስርቷታል የምንል ከሆነ የትኛዋ ናት? በመጽሐፍ ቅዱስ ውስጥ ያለውን ኢየሱስ ክርስቶስን አምና አውቃ ቤተክርስቲያኗ የተመሰረተችው ነው ዋናው ሀሳብ። ስለዚህ እያልኩ ያለሁት መካ አንተ የቤተ ክርስቲያን መሰረት ምንድን ነው ብለህ ነው የምታስበው? የቤተ ክርስቲያን መሰረት ደም ደም ደም መሰረቷ ደም ነው። ፋሲካችሁ ክርስቶስ ታርዷልና ይላል አለ መጽሐፍ ቅዱስ። ደም ነው መሰረታችን የክርስቶስ ኢየሱስ ደም እኮ አንተ አሁን ለምሳሌ

በጣም መስዋዕት ሆኖልን ለአንዴና ለመጨረሻ ጊዜ ትኩስ በሆነ ደሙ ስለኛ ተሰውቷል። ስለዚህ የተሰዋልን ኢየሱስ ክርስቶስ ደግሞ ለቤተ ክርስቲያኔ መሰረት ስለሆነ፣ በዚች ዓለት ላይ ቤተ ክርስቲያኔን እተክላለሁ፣ የገሃነብ ደጆችም አይቋቋማትም ይላል መጽሐፍ ቅዱስ ይናገር። ስለዚህ የእኔ ቤተክርስቲያን የተተከለችው በክርስቶስ ኢየሱስ ደም ላይ የኔ ቤተክርስቲያን ተከለች ለምን ቢባል መጽሐፍ ቅዱስ ውስጥ ያለውን ሁሉ ሐሳብ አሜን ብላ የምትቀበል ደግሞ ለመንጋው የምትሰጥና መጋቢዎቿ በሚቀበሏት ደግሞ መንጋዎቹም ደግሞ አሜን ብለው የሚከተሏት የኔ ቤተክርስቲያን ይሄንን ስል ከኔ ቤተክርስቲያን ጋር አብሮ ተባብርቆይ አዳምጠኝ። ከኔ ህብረት ካደረግኩባት ቤተክርስቲያን ጋር ተባብሮ ካቶሊክም ይመቸኛል፣ ፕሮቴስታንትም ይመቸኛል፣ መካነ የሱስም ትመቸኝ፣ ቃለ ሕይወትም ትመቸኛለች። ሁሉም አብረን ሆነን ክርስቲያንን ብላ ያልቀላቀለች እራሷን የማትሸግድ ትክክለኛው እውነተኛው አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ብላ የምታመን አንዲት ሃይማኖት ናት። መሰረቷ ሶስትና አራት አምስት ዲኖሚኒሽን ላይ ያልተመሰረተች ናት፣ የኔ ቤተክርስቲያን። በቃ አዳምጠኝ። እያወራ ያለው ስለ መሰረቱ ማን ነው ስትል፣ የክርስቶስ ደም ክርስቶስ ኢየሱስ ነው ብለናል። የቤተ ክርስቲያን መሰረት የቤተ ክርስቲያን መሰረት ክርስቶስ ኢየሱስ ከሆነ ሌላ መሰረት ከየት አምጥተን ነው መሰረት ብለን የምንጠራው? መሰረቷ ክርስቶስ ኢየሱስ ነው። እዚህ ጋር ነው የኔ ጥያቄ። ቃል የተመሰረተችው መሆነ የተተከለችው በክርስቶስ መሆኑን ለማወቅ መካዳ ኢየሱሶች ክርስቲያን ናቸው። ክርስቲያን አሉ በእናንተ ሃይማኖት ገ ስለ እኔ ጠይቀኝ ከምየ ከስለ ክርስትናው ስለ እኔ በቃ ክርስትናን እምነትን ጠይቀኝ እንጂ ዲሞኔሽንን ለይጠ ኢየሱስንም እንትንንም ለያይታ ጠይቀኝ አይደለም። ይኸውልህ በአንተ ቤተክርስቲያን በአንተ ቤተ ክርስቲያን መካነ ኢየሱስ ክርስቲያንና ክርስቲያን አለችም፣ እንደናንተ እንደ ወንጌል አማ ስለ ክርስትና እኮ አሁን አንተ ኦርቶዶክስ ነ አንተም ክርስቲያን ነ ብዬ ነው ምቀበል አንተ አትለኝም ነው። እኔ ነኝ ክርስቲያን። ለምን ቢባል ህይወቴ ይናገራል ክርስቲያን መሆኔ። እኔ ህይወቴ ይናገራል ክርስቲያን መሆኔ፣ የምሬ ነው። ለምን ቢባል ነጠላዬ ይናገራል። ሌላ ኤንጤ ካለ አንድ ቁጥር ይጻፍ። በክርስቶስ ኢየሱስ የተተከለች ቤተክርስቲያን የተዋናት የሚል ነው ሀሳብ። በክርስቶስ ኢየሱስ የተመሰረተችውም ሆነ የተተከለችዋ ቤተ ክርስቲያን የቷ ናት? የቷ ናት? አትደንግጡ። ይሄን ስላችሁ አትደንግጡ። ፕሮቴስታንቶች አትደንግጡ። ብዙ አይነት ሃይማኖት እንዳላችሁ ስታውቁ አትደንግጡ። እሺ፣ አትደንግጡ፣ አትደንግጡ። ሊዱ እየደረስክ ነው። ወንድም ተሞዬ ሊዱ እንዴት ሰላም? ቆይ ወንድሜ፣ አንድ ጊዜ ሊዱን ላውራው ልደት ላውራው እየመጣ ስለሆነ ነው። ወደኔ ጋር አንድ ጊዜ ልደት እየደረስክ ነው። በዛ ስልኩ ስልክ ይዟል ማለት ነው። በቃ ተው፣ መልካም የሚካኤል ነው የሚለው የሚካኤል ነው የሚለው አዎ የሚካኤል ነው የሚለው። እኔ በነገራችን ላይ ይህንን እድል አንተም ማግኘት ስላልቻልኩ ነው አንድ ቁጥር የጻፍ እንጂ እኔ የቅድስት ቤተ ክርስቲያን ፍሬ ነኝ። የቅድስት ተዋሕዶ ቤተ ክርስቲያን ልጅ ነኝ እና በጣም ስለምወድህ እግዚአብሔር አምላክ በቤቱ እንዲያጸና በመጣህበት ከፍ እንዲያደርግህ የክርስቶስ ኢየሱስ ደም እውነት ምስክር የሆነባት ቤተ ክርስቲያን ናትን። ወንድሜ በጣም ስለምወድ ነው። ልደተ ቃልን ስላየሁትም ደስ እያለኝ ነው። እግዚአብሔር ይስጥልኝ። እኔ ጴንጤ አይደለሁም፣ ኦርቶዶክስ ተዋህዶ ነኝ። እንኳን አደረሳችሁ። ዮም ፍሳ ኮነ በእንተ ልደታ ለማርያም። አመሰግናለሁ ወንድሜ። እኔ ጴንጤ አይደለሁም። ከስር ያሉት ሲንጫጩ ነው አንድ ቁጥር የጻፍኩት። እሺ ወንድሜ አውራሽ ላገኝክ ስለፈለኩኝ ነውና፣ እንኳን ወደ ታላቅ ቷና ቅድስት ቤተ ክርስቲያን መጥተህ ሥራ እንድትሰራ እግዚአብሔር ጋበዘክ። የመብራህን ጥበቃዋ ጠበቃ አይለይ። ዛሬ ልደታችን ነው። ልደተ ቃል ስላየው ደስ ብሎኛል። ልደቷ ልደታችን ነው። ዓለም የዳነበት ነው። አጋንንት የተንጫጫበት ነው። እና ለዛ ነው ዲያብሎስ የሚንጫጫው። በጣም ነው የማመሰግነው ልደትዬ። እግዚአብሔር አምላክ ከፍ ያድርጋችሁ፣ ከክፉ ይጠብቃችሁ። አሁን ልውጣና ከስር ልሁን። ሌሎቹ እዛ ቤት ያሉትን በጎች አስገቧቸው። አመሰግናለሁ። ተሙዬ ቴንኪ

የተወደዳችሁ ውዶች ፕሮቴስታንቶችን ነው እንዲገቡ የፈለኩት። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እናት ቀን እንኳን አደረሳችሁ ነበር። ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ዕለቷ ቀኗል እና ለዚህ ቀን ሁላችሁንም እንኳን አደረሳችሁ። ፕሮቴስታንቶች የምር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናትን እንደምትጠሏት አውቅ ያለው ተረድቻል። ለምን ቢባል ከዚህ በፊት ፕሮቴስታንት ስለነበርኩኝ የማቀው መረዳት የነበርኩበት መረዳት ከልጅነት ጀምሮ ፕሮቴስታንት ስለነበርኩኝ ማርያምን በዕለቷ ቀን ግንቦት አይደለም ይህ ቀን የአጋንንት ቀን ነው እያሉ ነበረ። ጾም ጸሎት ይዘው የሚንበረከኩት የነበረውና ዛሬ የአጋንንት ቀን ሳይሆን እመቤታችን ቅድስ ድንግል ማርያም ከሀናና ከኢያቄም የተወለደችበት ዕለቷ ቀኑ። ስለዚህ ይህን ቀን የምናከብርበት ቀን ነው የሚሆነው። ሂሩ ሰላም ብያለሁ። ሰላም እንዴት ነሽ? ሰላም። በዚህ አጋጣሚ ተምዬ ልደትሻን መጽሐፉን አሰጠኝም ሞ እያለ ነው በለው። አጠገብህ ነው ያለው አንተ መጽሐፉን እንደውልላል ናዝሬት መጥተን እንሰጣለን። ናዝሬትና ደብረ ዘይት እንመጣለን አንዳንድ ቀን፣ ስለዚህ እንደውልላቸዋለን። ሄሮ የት ቤተ እምነት ትየ ክርስቲያን ኦርቶዶክሳዊ ነሽ? ኦርቶዶክሳዊ የቸርች ነሽ? ቸርች አዋ ፔንጤ ለመባል ቸርች ያስፈልጋል። ክርስቲያን ለመባልም ደግሞ እንደዚህ የሚባል ፕሮቴስታንት ቸርች ውስጥ ክርስቲያን ይባል ወንጌላ ማኝ ነኝ ካልኩ አይበቃም። ቸርች ሽን ለማወቅ መሰረተ ክርስቶስ ከልጅነትሽ ጀምሮ ፕሮቴስታንት ነበርሽ ይሮዬ አዎ ከልጅነቴ ማለት ይቻላል ኦርቶዶክስ ነበርሽ ከዚህ በፊት ስለ ኦርቶዶክስ አታቂ ነው ወደ ፕሮቴስታንት ሄድሽ እህትየው ሂሮ ሂሮ አቤት። ስለ ፕሮቴስታንት አታውቂ ነው እያወራሁሽ ነበር። ስለ ፕሮቴስታንት አታውቂ ነው፣ ከኦርቶዶክስ ስለ ኦርቶዶክስ አታውቂ ነው ከፕሮቴስታንት የወጣሽው